ህወሀት በራያ ጨርጨር ህጻናትና ወጣቶች ማፈን መጀመሩ ተገለጠ ህወሀት ከትናንትና ህዳር 28 2018 ዓ.ም ጀምሮ በራያ ጨርጨር የህጻናትና ወጣቶች አፈና መጀመሩ ተገልጿል አቃቤ ህግ ሞላ በላቸውና ሌሎች ዘጠኝ ግለሰቦች መታፈናቸውም ታውቋል የህወሓት ታጣቂዎች ይህንን አፈና እያካሄዱ ያሉት በወረዳው አስተዳዳሪ እና በህወሓት ትዕዛዝ እንደሆነም እየተገለጸ ይገኛል። ይህ አፈና ለየት የሚያደርገውም ከ18 ዓመት በታች የሆኑ ህፃናትንም ጭምር ተካተው መታፈናቸው ነው። ለምን እንደታፈኑ ለመጠየቅ የሄዱ ቤተሰቦቻቸውም ታጣቂዎቹ በጠመንጃ እያስፈራሩ እየመለሷቸው እንደሆነም ቤተሰቦቻቸው እየገለጹም ይገኛሉ። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ከሻእቢያ ጋር በማበሯ በስዊድን እርምጃ ተወሰደባት። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ ወስዷል። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን በስዊድን ከአምባገነኑ የኤርትራ መንግስት ሻእቢያ ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትንና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘባባሪ ለሻቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት ሳፓ አረጋግጧል በማለት ነው። ይህ እርምጃ የወሰደባት ይህንንም ተከትሎ ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብበዋል። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን በስዊድን በአመት ከ800,000 ክሮነር ማለትም 85,100 ዶላር ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎችን ዋቢ በማድረግ ጋዜጣው አስነብበዋል። በዚህ ወቅት ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድን እና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበም ይገኛል። በኢትዮጵያ የዓለም ምግብ ድርጅት ተወካይ ዝላታን ሚሊሲች ትግራይን መልሶ ለማቋቋም በትኩረት እንደሚሰሩ ተናገሩ። በኢትዮጵያ የዓለም ምግብ ድርጅት ተወካይ ዝላታን ሚሊሲች ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ጋር በመቀለ አውሮፕላን ማረፊያ ተገናኝተው ተወያይተዋል። የዓለም ምግብ ፕሮግራም በትግራይ ክልል በክፉም በደጉም ጊዜ ሰፊ ስራዎችን ሲሰራ ቆይቷል፣ ያሉት ተወካዩ ስለሆነም በዓለም የምግብ ፕሮግራም እየተሰራ ያለውን እንቅስቃሴ ለማየት ወደ ትግራይ ክልል በመምጣቴ ደስተኛ ነኝ ብለዋል። በቀጣይም የዓለም ምግብ ድርጅት በትግራይ ክልል ዳግመ ግንባታ ላይ በትኩረት እንደሚሰራም ተናግረዋል። ከትግራይ እርዳታ ድርጅት ጋር በቅንጅት እየተሰሩ ያሉ ስራዎች ኑሮን ለማሻሻል እና የመቋቋም አቅምን ለማሳደግ ወሳኝ ናቸውም ብለዋል። በተያያዘ ዜና ለሁለት ቀናት መፈንቅለ መንግስት ተደርጎባቸው የቆየው ጀነራል ታደሰ ወረደ ጽፈት ቤት በመቀያየር ሲሰሩ ከቆዩ በኋላ ትናንትናና ዛሬ በትላልቅ ክልላዊ ጉዳዮች ሲወያዩ ታይተዋል። ህወሓት አሁንም መፈንቅለ መንግስት ሙከራው እንዳላቆመው የተገለጸ ሲሆን በትናንትናው እለት ከመላው ትግራይ የተውጣጡ ካድሬዎቹ በወይዘሮ ፈትልወርቅ ገብረ እግዚአብሔር ሞንጆሪኖ መሪነት ሰብስበዋቸው ውለዋል። ከሻቢያ ጋር ያላቸው ጽምዶ አፍርሶብናል በማለት የሚከሷቸውን ጀነራል ታደሰ በፍቃዳቸው ስልጣናቸው አስረክበው ከትግራይ እንዲወጡ የሞከረው ህወሓት ጀነራል ታደሰ ግን ቢሮ እየቀያየሩ መስራታቸውን በመቀጠላቸው ህወሓት የሰራዊቱ አዛዥ ጀነራል ታደሰ መሆን ክንት ተክ ዶክተር ደብረጼን የሰራዊት አዛዥ እንዲሆን ፍቀድ በማለት ሌላ መደራደሪያ ነጥብ ማቅረባቸውም እየተገለጸ ይገኛል። እንደሚታወቀው ጀነራል ታደሰ ወረደ ከክልሉ ጊዜያዊ አስተዳደር ፕሬዝዳንት በተጨማሪ በምክትል ፕሬዝዳንት ማዕረግ የክልሉ ጸጥታ ኃላፊ በመሆን ሰራዊቱን በአዛዥነት እየመሩት ይገኛል። የአፍሪካ ህብረትና ኢኮዋስ በቤኒን የተሞከረው መፈንቅለ መንግስት አወገዙ። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ በቤኒን የተሞከረውን መፈንቅለ መንግስት አውግዘዋል። ራሳቸውን የመልሶ ማቋቋም ወታደራዊ ኮሚቴ ብለው የሚጠሩ የተወሰኑ ወታደሮች በቤኒን ብሔራዊ ቴሌቪዥን ጣቢያ ቀርበው የሀገሪቱን ፕሬዝዳንት ፓትሪስ ታሎን ከስልጣን ማስወገዳቸውን እና የሽግግር መንግስት ማቋቋማቸውን ገልጸው ነበር። ሆኖም ብዙም ሳይቆይ የሀገሪቱ መንግስት ኩዴታው ማክሸፉን አስታውቋል። የቤኒን መንግስት ታማኝ ኃይሎች የመፈንቅለ መንግስት ሙከራው በሰዓታት ውስጥ ተቆጣጥረነዋል ብለዋል። ሙከራ ቢደረግም ሁኔታው በቁጥጥር ስር ነው። አብዛኛው ሰራዊት ታማኝ ሲሆን፣ ሁኔታውን እየተቆጣጠረ ነው ሲሉ የውጭ ጉዳይ ሚኒስትሩ ኦልሼጉን አድጃዲ ባካሪ ተናግረዋል። አነስተኛ ቁጥር ያላቸው ወታደሮች መንግስትን ለመጣል ሞክረው እንደነበር ያነሱት ሚኒስትሩ፣ ሆኖም ለታሎን አስተዳደር ታማኝ የሆኑ ኃይሎች ስርዓት ለማስመለስ እየሰሩ እንደሆነም ገልጸዋል። አመፀኞቹ የመንግስት ቴሌቪዥን ጣቢያን ብቻ ለመቆጣጠር ቢችሉም ስርጭቱ ለበርካታ ደቂቃዎች ተቋርጦ እንደነበር ሚኒስትሩ አክሏል። የወታደራዊው ቡድን አመፀኞች በሪፐብሊካን ጥበቃ ቁጥጥር ስር እንደዋሉ አንድ የሀገሪቱ የዜና ድረገጽን ጠቅሶ ስፑትኒክ ዘግቧል። በተያያዘ ዜና ናይጀሪያ በቤኒን ወታደራዊ ዘመቻ አካሂዳለች። ናይጀሪያ ትናንትና እሁድ የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋግጣለች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው ሁለት የተለያዩ ጥያቄዎች መሰረትና በኢኮዋስ ፕሮቶኮል ስር እርምጃ መውሰዳቸውን የናይጀሪያ ፕሬዝዳንት ጽህፈት ቤት አስታውቋል። ተዋጊ ጄቶች የቤኒንን የአየር ክልል አልፈው እንደገቡና የምድር ጦርን በየብስ መሰማራቱ ተገልጿል። ፕሬዚዳንት ቦላ ቲኒቡ የናይጀሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያዊ ብቃታቸው አድናቆት ችረዋል። የናይጀሪያ የጦር ኃይሎች በመንግስት ግብዣ የቤኒን ሪፐብሊክ ህገ መንግስታዊ ስርዓትን ለመከላከልና ለመጠበቅ በጀግንነት ቆመዋል ሲሉም ተናግረዋል። አፍሪካዊቷ ሀገረ ሴኔጋል የኢንተርኔት አገልግሎትን ለሁሉም ለማድረስ አቀደች። በእቅዱም መሰረት አንድ ሚሊዮን ሴኔጋላውያንን ከክፍያ ነጻ ተጠቃሚ ያደርጋል ተብሏል። ሀገሪቱ የኢንተርኔት አገልግሎትን ለሁሉም ተደራሽ ለማድረግ ያለመው ሰፊ ብሔራዊ እቅድ አካል አድርጋ በመጪዎቹ ቀናት የሳተላይት አንቴናዎች በስፋት ለማሰራጠት መዘጋጀቷ ተገልጿል። ይህ ስትራቴጂ በሀገሪቱ በርቀት የሚገኙ አካባቢዎች ጋር መድረስ በሚያስችሉ የስማርት ቴክኖሎጂዎች ጥምረት ላይ የተመሰረተ ነው ሲሉ የአካባቢው መገናኛ ብዙኃን መዘገባቸው ስፑትኒክ ጠቅሷል። ዓላማው አንድ ሚሊዮን ሴኔጋላውያንን ከክፍያ ነጻ የአገልግሎቱ ተጠቃሚ ማድረግ ሲሆን ቅድሚያ የሚሰጣቸውም የድንበር አካባቢዎች፣ ራቅ ያሉ የጤና ማዕከላት፣ ራቅ ያሉ የአስተዳደር ህንጻዎች፣ አስቸኳይ ዲጂታል ድጋፍ የሚያስፈልጋቸው ትምህርት ቤቶች ይሆናሉም ተብሏል። እቅዱ የዲጂታል ኢኮኖሚውን ልማት በማፋጠን የህዝብ አገልግሎቶች ተደራሽነት ለማዘመንና በመንግስትና በህዝቡ መካከል ያለውን የዲጂታል ልዩነት ለመቀነስ ያለመ ነውም ተብሏል። ታይላንድ በካምቦዲያ ላይ የአየር ጥቃት ሰነዘረች። በካምቦዲያና ታይላንድ መካከል በአዲስ መልክ የተኩስ ልውውጥ መደረጉ ኤዥያ እንዳይረጋጋ ያደርጋል የሚል መረጃ በመጋራት ላይ ይገኛል የፕሬዚዳንት ዶናልድ ትራምፕ የእርቅ ስምምነት ፊርማ መጣሱንም ያረጋግጣል። በአዲስ መልክ ባገረሸው ውጥረት አንድ የታይላንድ ወታደር ህይወቱን ሲያጣ፣ አራት ሰዎች ደግሞ ጉዳት ደርሶባቸዋል። ሁለቱ ወገኖች ጦርነትን በመቀስቀሱ ረገድ እርስ በርስ እየተካሰሱ ቢገኙም ደቡብ ምስራቅ ኤዥያን ከባድ ውጥረት ውስጥ ከተው በሚል በቀጠናው ሀገራት እየተተቹም ይገኛሉ። የካምቦዲያ መንግስት ጥቃቱ ቀድሞ ተሰንዝሮብኛል ቢልም ካምቦዲያ አጸፋዊ ምላሽ ነው የሰጡት በሚልም ትከሳለች። ሐምሌ ላይ ሀገራቱ ለአምስት ቀናት ያህል ሲዋጉ 48 ሰዎች ህይወታቸው ማለፉና 300 ሺህ የሚሆኑ መፈናቀላቸው ይታወሳል። ይህንንም ተከትሎ በማሌዥያው ፕሬዚዳንት አንዋር ኢብራሂም እና በዶናልድ ትራምፕ አማካኝነት የሰላም ስምምነት ካምቦዲያ እና ታይላንድ ተፈራርመው ነበረ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ነው ስኬድልና፣ ሰላም ለኢትዮጵያውያን። ሶሎዳ ሚዲያ